ሰቆቃ ኤርሚያስ የሚባል መጽሐፍ አለ። ከኤርሚያስ ነው ነው የሚባለው ሰቆቃ ኤርሚያስ ከክርስቶስ ልደት በፊት በአምስት መቶ ሰማኒያ ስድስት ዓመት ኢየሩሳሌም በመፍረሷና ሕዝቧም በመሰደዳቸው ምክንያት የቀረቡ አምስት የሀዘን ቅኔዎች ናቸው የያዘው ያ መጽሐፍ ሰቆቃ ኤርሚያስ የተባለው የኢየሩሳሌም መቅደስ መፍረስ እና የእስራኤል መሰደድ ወደ ምርኮ መሄድ ላይ የተቀኙ ቅኔ ነው ያ መጽሐፍ። ምናልባት መጽሐፉን በደንብ እንድታውቁ ብዬ ነው መጽሐፉን ዝም ብላችሁ ጨረፍታውን ልንገራችሁ። የመጽሐፉ አብዛኛው ክፍል ስለ ለቅሶና ስለ ሀዘን ነው የሚያወራው። በእግዚአብሔር ስለ መታመንና በተስፋ ስለ መኖር የሚናገርም ክፍል የሚገኝበት መጽሐፍ ነው። ምንም የመጽሐፉ ሐሳቡን የምነግራችሁ በእግዚአብሔር ስለመታመንና በእግዚአብሔር ስለመታመንም የምናገር መጽሐፍ ነው። ሰቆቃ ኤርምያስ እነዚህን ቅኔዎች የአይሁድ ክርስቲያን ክርስቶስ አይሁድ አይሁድ ከክርስቶስ ልደት በፊት በአምስት መቶ ሰማኒያ ስድስት ዓመት በሀገሪቱ ላይ የደረሰውን ጥፋት ለማስታወስ በየዓመቱ በጾምና ባህዘን የአምልኮ ስርዓቶችን በሚፈጽሙበት ቀኖች ውስጥ ይጠቀሙበት የነበረበት መጽሐፍ ነው። ይህ መጽሐፍ ቄኔው ያ ነው። በእንደዛ መልክ የተጻፈ መጽሐፍ ነው። ስለዚህ ይዘት አለው። ይዘቶቹን ካያቸው የመጀመሪያ ሰቆቃውን የሚናገርበት ነው። የኢየሩሳሌም መከራና ሐዘንን የሚናገርበት ነው። ምዕራፍ አንድ ይህን ነው የሚያወራው። ምዕራፍ ሁለት ላይ ሲገቡ ደግሞ ሁለተኛው ችግር ወይም ሁለተኛው ሰቆቃው ሰቆቃን የሚያወራበት ጉዳዮች አሉት። ምዕራፍ ሁለት ላይ ይሄ እግዚአብሔርን በኢየሩሳሌም እግዚአብሔር በኢየሩሳሌም ላይ ያመጣው ቅጣት ነው። ያ ቅጣት ዝም ብሎ የመጣ አይደለም። እግዚአብሔር ሲቀጣ የሆነ ጉዳይ ቅጣቱ ብዙ ጊዜ በምንም በሌላ ነገር አይደለም። ጠላጣ ይሉ አይደለም። እግዚአብሔር የቀጠበት ቅጣት ነው የምታየው እዛ ጋር። ሶስተኛ ሰቆቃውን ደግሞ ሶስተኛውን ሰቆቃ የምትመለከቱት ምዕራፍ ሶስት ላይ ነው። ሶስተኛው ገና ተስፋ ያለው መሆኑ ይሄ የሚያልፉት መንገድ ሌላ ተስፋ እንዳላቸው የሚያሳይ እንደሆነ ነው የምናገረው። ሌላኛው የኢየሩሳሌምን ጥፋት ነው። በደንብ አድርጎ ምዕራፍ አራት የሚያወራው አምስተኛላው ደግሞ ምሕረትን ለማግኛት የተደረገውን ጸሎት ነው የሚያሳየው እና የኤርምያስ መጽሐፍ ሰቆቃወ ኤርምያስ ይህንን ነው ዋናው ጥቅል ያለ ሀሳቡ ይህንን ነው። ግን እኔ አሁን ላወራችሁ የፈለግኩት ምዕራፍ ሶስት ላይ ካለው ሀሳብ ተነስቼ ያላን ነገር ልናገር ነው። ተዘጋጅታችኋል? እንዲህ ብላችሁ እግዚአብሔርን ተስፋ ስለማድረግ ነው የምናወራው? ተስፋችን ማን ይሁን? ብዙዎቻችን ተስፋችን ጤናችን፣ ተስፋችን ቤተሰቦቻችን፣ ተስፋችን ጓደኞቻችን፣ ተስፋችን የምንወደው ሰው፣ ተስፋችን እናት፣ ተስፋችን ወንድም፣ እህት፣ ዘመድ፣ ጓደኛ፣ እጮኛ፣ ባል፣ ሚስት፣ ወይም ሚስት፣ ባል፣ ወይም ልጆች። ብዙ ጊዜ እንደዛ ነው ተስፋች። ተስፋችሁ ማን ይሁን? እናንተስ በዘመናችሁ ላይ ማን ነው ተስፋ አትፈሽ ማኑ ተስፋ ያንን ትንሽ ጥቆማ ሰጥቻችሁ ማለፍ ስለሚፈልግ ነው። ወደ አይምሮ እግዚአብሔር መንፈስ እስካወረደ እና አይምሮ ላይ ከመጣ ይሄ ነገር ብናገር ይሻላል። እግዚአብሔርን ተስፋ ማድረግ እላችኋለሁ። በዘመናት መካከል ላይ ተስፋችሁ ማነው? ስትወጡ ስትገቡ፣ ስትቆሙ፣ ስትቀመጡ ተስፋችሁ ማንሁን? ወዳጆች ተስፋ ያደረጋችሁ ነገር ካጠገባችሁ ሊጠፋችሁ ይችላል። በቃ ተስፋ ይሄ ነው ለኔ ብላችሁ ያላችሁ ነገር ድንገት ይጠፋል። ድንገት ታጣላችሁ። ድንገት የማይታጣ ለዘላለም የሚኖር ሁሌ ካጠገባችን ከእስትንፋስ ይልቅ ቅርብ የሆነው እርሱን የሰራዊት አምላክ እግዚአብሔርን ተስፋ በማድረግ መኖር ይሁንልን። በቤተክርስቲያን ደረጃው እንኳን በአካባቢ ደረጃ ሰው ተስፋ የሚያደርግ የሚደረግ ሰው አለ። ተስፋ የምናደርግ ነገሮች ይኖራሉ። እነኛ ሁሉ ድንገት ይጠፋሉ። ተስፋ ያደረጋችሁ አለኝ የምትሉ ገንዘባችሁ ሊጠፋ ይችላል። ብራችሁ፣ ወርቃችሁ ሊጠፋ ይችላል። ጤናችሁ ሊጠፋ ይችላል። ሰላሜ በእሱ ነው ያላችሁ ሰላማችሁን ሊያናጋ ይችላል። ደስታ የእሱ ነው ያላችሁ ደስታችሁን ሊያበላሽ ይችላል። ሁሌ ግን ተስፋ ልናደርገው የሚገባ በዘመናት መካከል ማን ይሁን? ብዙዎች ተስፋችሁ ምን ይሁን? ተስፋ አድርጋችሁ እየሮጣችሁ አላችሁ። እናንተ የምታገኙትን የጠረቀማችሁን ያን ጥቂቱን ገንዘባችሁን ነው፣ ያ የሰራችሁትን ቤት ነው፣ የገዛችሁትን ቤት ነው፣ የኔ ያላችሁትን መኪና ነው፣ የኔ ያላችሁትን ትዳር ነው፣ የኔ ያላችሁትን የሆነ ነገር ነው ተስፋችሁ። በዘመናት መካከል የወለዳችሁ ልጅሁን ተስፋችሁ ተስፋ ብላችሁ የያዛችሁ ነገር ሁሉ የሆነ ቦታ ላይ ይጠፋል። የማይጠፋ ተስፋ ለዘላለም የሚኖር እርሱ እግዚአብሔር ይሆናል። ሰው ሰውን ተስፋ ያደርጋል። እንደምናውቋቸው ለምሳሌ አንድ ሰው ወዳጅ የሆነ ቦታ ካለ ያን ወዳጁን በጣም ተስፋ ያደርገዋል። ያን ወዳጁን ተስፋ አድርጎ ሊበደር ሁሉ ይችላል። ያን ተስፋ አድርጎ የሆነ ኢዳ ውስጥ ሁሉ ይገባል። ይወስ የለም ከዛ ኢዳ አወጣም። ስለዚህ ተስፋችን ማን ነው? ተስፋሽ ማን ነው? ተስፋን ማን አርጋ አላውቅም። ዛሬ እግዚአብሔር ይህንን መንፈስ ወደ እኔ አምጥቷል። ለአእምሮህን የተናገረው ለልቤ እነን ስላለ ነው የምነግራችሁ ተስፋችሁ ማን ነው? በላቸው ነው ያለኝ። እንግዲህ ልበላችሁ። ተስፋ አደረከው? ምን ይሁን ወዳጄ፣ ተስፋ አደረገ። የጠገቢ ላይ ያቆምከው ነገር አለ፣ የሚጠብቀው ነገር አለ። ያ ሁሉ ያልፋል። የማልፎን እግዚአብሔርን ተስፋ እንድታረግ ሊያሳስብ ነው። የጨበጥከው የያስከው፣ ልስራ የጀመርካቸው፣ በቃ እኔ እንዲሆናሉ ያደረከው ነገር ሁሉ ከጠገቢ ጥርግ ይላል ወዳጄ ድንገት። እሺ ሁሌ ዘላለም ከንቴ ጋር የሚኖረውን እግዚአብሔርን ተስፋ አድርገ መመላለስ፣ መውጣት፣ መግባት ይሁንልን። ተስፋችን ማንም በቀለኛ፣ ለኛ እኮ እሱ ካለ በቂ ነው። ተስፋችሁ አንዳንድ አንዳንድ ጊዜ አንድ ስብከት አለኝ ይመስላል እኮ ነገሥት መጽሐፍ ላይ አለው ተስፋ በሌላቸው ነገር ሁሉ አልቆ መጨረሻ የሚበላ ኩስና ያ የወደቀ እርጥብ አጥንት ሁሉ አልቆ አልፎ ልጆቻቸውን በተራ መብላት በጀመሩ መካከል ላይ ብድግ ብሎ ተስፋ በሌለውት መካከል ቆመና ተስፋ በማደርጉበት ደግሞ አገር ሞትን ከሚጠብቁ አገር፣ ውጊያን ጦርነትን ከሚጠብቁ አገር፣ ከጠላታቸው አገር ነገ ብሎ ስናገራቸው ድንግጥ ብሎ አሉ ሰውየው እንዲያል ሰውየው የገረመው ተደግፎ የነበረው በንጉሥ ትራፊ የኖረ ሰው እንዳለ አንተ አለው ሰማይ መስኮቶች ቢከፈቱ ነው እኒ ብሎ ስጠይቆ እንዳለ ነገ ብሎ ነው ያለው። ወገኔ በጠበቅነው መንገድ ሰው ባልጠበቅነው መንገድ ነው እግዚአብሔር የሚመጣ። የጠበቃችሁ ተስፋ አረጋችሁ ነገር ላይ ወዳጅ አይመጣም። እግዚአብሔር በሌላ መንገድ መጥቶ ያስደንቀናል። ለዚህ ተስፋችን ማንን በዘመናት መካከል እስራኤላውያን የሚጠብቋቸው ጠላቶቻቸውን ነው፣ ውጊያቸውን ነው፣ የእነሱን መውደሚያቸውን ነው እንጂ የሚጠብቁ ሁለት ከመንደራቸው በእናንተ ምክንያት ነው የተቀጠል ብሎ ያባረሩትን ለምጻሞችን አንድ ቀን ተስፋችን ይሆናሉ ብሎ በማያስቡ እግዚአብሔር መጣ። በናቁት ከመንደራቸው ባባረሩት በእነኛ ለምጻሞች ታሪክ ተለወጠ። እግዚአብሔር ያለው በእነሱ በኩል ተፈጸመ። አንዳንድ ጊዜ ቤተሰብ ውስጥ እንትና ነው ተስፋችን ብሎ ይጠብቃሉ። በጠበቁት መንገድ አይደለም እግዚአብሔር ቤታቸውን የሚባርከው። ባልጠበቁ በቤተሰባቸው ውስጥ አንዱ እነሱ ጠብቀው በማያውቁ ሰው ለቤተሰቦቻቸው ተአምር ያደርጋል። እዚህ ተስፋችሁ ማነው? ተስፋችን ማን ነው? ብዙ ጊዜ ቤተክርስቲያን ውስጥ ራሱ ካያችሁ ብዙዎች በጠበቁ መንገድ አይደለም። አሁን ለምሳሌ መጽሐፍ ቅዱስ ራሱ እነ የዮሴፍን ታሪክ ስትመለከቱ ዮሴፍ ወንድሞቹም ቤተሰቡም እሱን ተስፋ አላደረጉም። እሱ የተናገረው ነገር እንደውም አበሳጭቷል። እነሱ ተስፋ ማያደርጉት ሀሳብ አመጣባቸው፣ ስለዚህ ተበሳጩ። የእኛ ተስፋ ሌላ ነው፣ እሱ ይለናል እንደ በእኛ ላይ ደግሞ ነግሶ ሊታይ ብለ አጠፉት ነገር ግን በመጨረሻ ቀን ሄደው ከሱ እጅ እንዴት እግዚአብሔር ባልጠበቁ መንገድ እነሱ ሽጠውት ገለውት ስላለመውጣ ሽጥ ገለን እዳ ባለ እዳ ነፍሰ ገዳይ ከምንሆን ብለው ሸጡት። በሸጡት ዮሴፍ በእራባቸው ዘመን ተስፋ ሆነላቸው። ያልጠበቁት ዮሴፍ ወገን በማትጠብቀው መንገድ የሚመጣ ማን ነው? እሱ እግዚአብሔር ብቻ ነው። ስለዚህ ተስፋችን ማን ይሁን? ተስፋ እግዚአብሔር ይሁን ባለው? ተስፋችሁን እግዚአብሔር አድርጎ ወደ ልጆች ብዙዎቻችሁ ተስፋ አደርጋችሁ፣ ነገር ከጠገባችሁ ይጠፋል። በደንብ ስሙ። ሳታውቁ ድንገት ታጣላችሁ። ማን ተስፋችን ይሁን? ተስፋችን ማን አድርጋችሁ ይሁን የምትኖሩት አባት እግዚአብሔር። ለአንድ ሰው ለሁለት ሰው ለኔ ነው የምናገረኝ ይሆናል ብዬ ነው የሚያስበው? በዘመናት መካከል ነገሩ ደስ የሚለኝ ተስፋ የሚያደርግ ሳልነበረኝ ተስፋ ተስፋ ሁሌ እግዚአብሔር ነው። እውነትም ተስፋ አርጌ ታምኜ የሚሄደው ጌታ እስከ ዛሬ ከኔ ጋር ነው። በጣም ያኮረኛል። አንዳንዴ ተከስታ የዘመረው ለእኔ ይመስላል። ዝማሪውን ካሰማችሁ ኩራት ኩራት አለኝ ብኮራስ ምን አለ እመካለ ሁኝ! ብመካስ ምን አለ፣ አንበሳ ኢየሱስ እኔ ሆኖ የለም። ተስፋ ረኩት እሱ ተስፋዬ ነው። ወዳጅ ተስፋይ ማን አርገኝ ነው የምትመላለሰው? ያለ ተስፋይን ማን አርገሻል? በቃ ለእኛ አካባቢ እሱ ነው ንጉሥ የሚሆነው እሱ ነው እንደሚያደርገው በጠበቅን አይደለም ተስፋ ባደረግን ሰው በማናስበው መንገድ ጉብኝትን የሚያደርግ እሱ እግዚአብሔር ነው። ስለዚህ ተስፋችሁ ማን ይሁን? በተዘጋ በር የሚገባ እሱ እግዚአብሔር ነው። አለቃ ስትሉ የሚደርስ የሚገላግል እሱ እግዚአብሔር ነው። እሱን ተስፋ አድርጎ መኖር በረከት ነው። በቃ እሱ ይመጣል፣ እንትና ይመጣልኛል፣ በቃ ይህን አደርጋለሁ እንዲሰራለሁ ብላችሁ ትዘጋጃላችሁ። እንትና ግን ሲመጣ ምንም ሳይዝ ይመጣል፣ ባዶ የለም ይቀራል። ከዛ ተስፋችሁ ይመነምናል ማለት ነው። ከዛ እግዚአብሔር እንደከለከላል። እስራኤል ተስፋ አሁን ይውላችሁ። እነኚህ ሰዎች የኢየሩሳሌም መፍረስ፣ ምርኮ መሄድ ተስፋቸውን ያስቆርጣል። ነገር ሁሉ ጭልምልማቸው ወጥተዋል። ተስፋ ያደረጉት እግዚአብሔር ከእነሱ ርቋል። ነገር ግን እለት እለት በዛው ሰቀቀን ውስጥ ሆኖ እግዚአብሔርን ተስፋ ያደርጉ ነበር። እግዚአብሔርን መጠላቸው ከምርኮ ምድር አወጣቸው። ከስንት ተመት በኋላ አሁን ካላችሁበት ሁኔታ እግዚአብሔር ማውጣት ይችላል። መቼ በሚጠብቁ ሰውን በሚጠብቁ በተዘጋጃችሁ ሰውን ሰዓት ሳይሆን ባልተዘጋጃችሁ ሰዓት እሱ ካላችሁበት አዝቅጥ ሊያወጣ ይመጣል። ስለዚህ እግዚአብሔርን ተስፋ እናደርግ ሁልጊዜ ተስፋችሁ እግዚአብሔር ከሆነ ባልጠበቃችሁ መንገድ እግዚአብሔር ይመጣል ለሚያስፈልጋችሁ ነገር እናንተ በማታውቁ አቅጣጫ በር ይከፍታል እናንተ በማታስቡ መንገድ ነገሮች ይስተካከላሉ። እናንተ ባልጠበቃችሁ ሁኔታ ነገሮች ሶልቭ ይሆናሉ ተስተካክለው ውብ ሆነው ይገኛሉ ያኔ ነው የሚገባችሁ ማለት ነው እግዚአብሔርን ተስፋ እናድርግ። አሁን ሌላ ጭቅጭቅ ወሬ ቢያነሳ ሰው ቁጭ ብለው ነው የሚሰማው። ምንም አይጠቅመው ወሬ ሰዓት ጆሮ ይሰጣል ጊዜ ይሰጣል። በቃ መባከን ነው የሚሆነው። ረጅም አልሰብክም። ተገሱ ነገሩ ለሁሉ አይደለም። ይሄ ቃል ለጥቂት ሰው ነው የሚጠቅመው። እግዚአብሔር ልባችሁ እንዳይዋልል፣ በእግዚአብሔር ተስፋችሁ እንዳይመነምን፣ እግዚአብሔር ከትናንት እርቅት እሱን ተስፋ አርገን እንድንከተል ሊያበረታታን ነው ቃል ያመጣለን ምናገረን። ቃል ይፈውሳል። ቃል አጥንትን ከጅማት ይበጣጥሳል፣ ያቆስላል፣ ይፈውሳል፣ ሰብሮ ይጠግናል ቃል ቃል ስራ አለው። ቃል በጊዜና በሰዓት እንደ እንጉዳይ ፈንቅሎ ከምድርቱ ወጥቶ መሬት ላይ ዣንጥላ ሆኖ እንደሚቆም እናንተን ከፍ አድርጎ እሱ ከብሮ ያስከብራቸዋል። ስለዚህ በእግዚአብሔር ላይ ጽናት ይኖራቸው። ስለዚህ እግዚአብሔር ተስፋ ካደረግን ሁል ጊዜ ባልጠበቅንበት መንገድ ይመጣል እና ያሳርፈናል። ስለዚህ እግዚአብሔርን ምን እናድርግ? ተስፋችን እናድርግ። ተስፋችሁ ማን ይሁን? ተስፋ እግዚአብሔር ይሁን ብላችሁ ጻፉልኝ። ተስፋ እግዚአብሔር ይሁን በሉና ጻፉልን፣ ለሁላችንም እንዲሆን ማለት ነው። እናንተም ስበኩ፣ በጽሑፍ ስበኩ። ግድን ተስፋ እግዚአብሔር ተስፋ

ይላል ታማኝ ተስፋ አድርጎ ቆር ይላል ቁጥሮቹ ላይ። ስለዚህ ተስፋችን ማንም ታማኝ የሆነው እግዚአብሔር ነው። ወዳጆች፣ ተስፋ አረጋችሁ ባልምስ ተስፋችሁ ላይሆን ይችላል የጠበቃችሁትን ልታጡ ትችላላችሁ። ከባል፣ ከሚስት፣ ከልጅ፣ ከጎረቤት፣ ከጓደኛ፣ ከዘመድ። እግዚአብሔር ግን ሁሌ ለእኛ ተስፋችን እሱ ተስፋ ከሆነልን፣ ስለዚህ እግዚአብሔር ተስፋ ያደረገው እግዚአብሔርን ተስፋ ያደረጉ ወይም እግዚአብሔርን ተስፋ ያደረገው ምን ይሆናል? እግዚአብሔር ፋንታዬ ነው ይላል። እግዚአብሔር እድሌ ነው ይላል። ሂዱ ክፍሉን አላነበብኩላቸው ወደ ሰቆቃ ማነው ሰቆቃወ እርምያስ ላይ ምዕራፍ ሶስት ቁጥር ሀያ አራትና ሀያ አምስትን ብቻ ነው እየተናገርኩ ያለሁት። ኤርሚያስ ሰቆቃው ሰቆቃው ሰቆቃው ኤርሚያስ ምዕራፍ 3 ቁጥር 24 እና 24 ነፍሴ እግዚአብሔርን እድል ፋንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። ጤት ነፍሴ ጤት የዮድ ምናምን የሚል ቃላት ትርጉም አላቸው። ጤት ለምሳሌ እግዚአብሔር በተስፋ ለሚጠባበቁት ለሚሸውም ነፍስ ምንድን ነው? መልካም ነው። ምን ይላል እግዚአብሔር? ተስፋ እግዚአብሔርን ተስፋ ያደረገ እድል ፈንታዬ ነው እርሱ ይላል። እግዚአብሔርን እድል ፈንታዬ እርሱ ነው፣ እድሌ እሱ ነው፣ ስኬቴ እሱ ነው ብሎ ይላል። ሁለተኛው እግዚአብሔርን ይጠብቃል። ተቃለቀ እንትንን አይጠብቅም! ልጄ ደርሳ ትጦረኛለች ብሎ አይጠብቅም! እግዚአብሔር ጧሪዬ ነው ብሎ ይኖራል። በእግዚአብሔር እየተጦራ መኖርን ያስባል። በሰው መጦርን አያስባል። በሰው እገዛ፣ በራሱ አቅም፣ በራሱ ጤንነት አይመካም። እግዚአብሔር ያደርጋል፣ ይረደኛል ብሎ በእግዚአብሔር ታምኖ የሚሮጥ የሚገባ የሚወጣ በእግዚአብሔር ሚረት የሚደገፍ እግዚአብሔር ይረደኛል የሚል እግዚአብሔርን እጠብቃለሁ የሚል ይሆናል። ሰው እግዚአብሔርን ተስፋ ሲያደርግ ይህን ነው የሚሆነው። እግዚአብሔርን በመጠበቅ ተስፋ በማድረግ መመላለስ ይሆንልን። ሶስተኛ ላይ ስለ እግዚአብሔር መልካምነት ያወራል። እግዚአብሔር መልካም አምላክ ነው እያለ የረዳውን እግዚአብሔርን ይነበንባል፣ ይተርካል፣ ስለሱ ያወራል ያገዘውን የገለጠውን ያበረለትን እውነትን የገለጠለትን በእውነት ያኖረውን መንገዶቹን ያቀናውን እርሱን እያወራ ይኖራል ማን እግዚአብሔር ተስፋው የሆነ ሰው ሰው እንኳን የሆነ ነገር ሲያደርግ ተስፋ የሆነ ነገር ቀን ላይ ስላደረገ ሁላ የሚያደርግ መስሎን በሱ ይኖራል የሚል እሱን ተስፋ አድርጎ ስለ ሱ መልካምነት እያወራ ይኖራሉ ስለተደረገለት ወዳጅ እኛ ከእናት ማፀን ጀምሮ እስከ ዛሬ የረዳን ያገዘን ተስፋችን የሆነው እርሱ እግዚአብሔር ነጊያችንም ላይ እንጠብቋለን፣ እናመልኳለን፣ እናመሰግናለን ብለን የምንኖርበትን ተስፋ ይዘን የምንገሰግስ እንሆናለን። ስለዚህ እግዚአብሔርን ተስፋ እናደርግ። ጌታው እናመሰግናለን። አንተ ተስፋችን፣ ሁሌ ተስፋ አንተ ሆነን መኖር የምንችልበትን ጥበብ ማስተውል አብዛለን በዚህ እውነት ደግሞ እኔን ወንድሞችን ቶችን እርዳን ተስፋችንን አንተን አድርገን የምንመላለስ ሰዎች አድርገን የያዝነውን የጨበጥነውን ነገር ተመክተን የምንለብሰውን የምንበላውን ያለንን ብቻ ተመክተን እግዚአብሔሩ አንተን ረስተን እንዳንገኝ ዕለት ዕለት በተደረገልንና ባልተደረገ ሁሉ ተስፋዬ በተከፈተው በርም እግዚአብሔር የጠበቅኩት እሱ መጣ አደረገ ሰረልን ብለን የምናመሰግን ሊሆን ላለው ደግሞ ወንድምን ጓደኛን ዘመድን አባትና እናትን ሳይሆን እግዚአብሔር አንተን ተስፋ በማድረግ መንገዶቻችንን የምናጠበጥብ ሰዎች እንድታደርገን ጸጋን እንድታበዛልን በኢየሱስ ስም ጸልያለሁ። ቃል እውነት ነው። እንደ ቃል አንተን ተስፋ ማድረግ ዕለት ዕለት ይጨምርልን። እናመሰግናለን፣ ስለነገርከን ቃል ስላሳሰብከን እግዚአብሔሮን እናመሰግናለን ዕለት ዕለት ተስፋችን ሁነን አንተን ተስፋ አድርገን የምንወጣ የምንገባ ሰዎች አድርገን ከፍ በል። በኢየሱስ ክርስቶስም ጸለይን። አሜን። ተባረኩ።